ኢሜላችሁን ደህንነት ካላስጠበቃችሁ የትኛውም የሶሻል ሚዲያ ብትከፍቱ ሁሌም ቢሆን አደጋ ላይ ነው ምትሆኑት። ሪኮቨሪ ኢሜይል፣ ሪኮቨሪ ስልክ፣ ቱስቴፕ ቫሪፊኬሽን እነዚህ መስተካከል ያለባቸው ዋና ዋና ጉዳዮች ናቸው። ባለፈው በለቀቁት ቪዲዮ መሰረት ብዙዎቻችሁ ዩትብ ቻናል ከፍታችኋል። ነገር ግን ዩትብ ቻናል ይከፈታችሁበትን ኢሜይል አድሬስ ሴቲንግ ውስጥ በመግባት ሴኪሪቲውን ካላስተካከላችሁ ዩትብ ቻናሉ አደጋ ላይ ነው የሚሆነው። ሁሌም ስጋት ላይ የሚሆን ዩትብ ቻናል ደግሞ እዛ ላይ ብዙ ኤፈርት ካወጣችሁ በኋላ ቻናላችሁ ሉዝ ልታደርጉት ልታጡት ትችላላችሁ። ስለዚህ በዚህ ቪዲዮ ስቴፕ ባይ ስቴፕ እነዚህን ቱ ስቴፕ ቫሪፊኬሽን፣ ሪከቨሪ ስልክ፣ ሪከቨሪ ኢሜይል አድሬስ እንዴት ማስገባት እንዳለባችሁ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ሆኖ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይበርና ላይክ ማድረግ እንዳይረሳ። ወደ ቪዲዮ ልሰዳችሁ ዩቱብ አፕሊኬሽን ነው። ለዚህም ቪዲዮ የምንጠቀመው ዩቱብ አፕሊኬሽን ውስጥ በመግባት የፕሮፋይል ፒክቸሯን ከታች ፕሮፋይል ፎቶ ስትነኩት ጎግል አካውንት የሚል አለ። ጎግል አካውንቱን ስትነኩ ወደ ኢሜይላችሁ ሴቲንግ ይዟችሁ ይሄዳል። የኢሜይል ሴቲንግ ውስጥ በመሄድ ወደ ጎን ወደ ጎን ስታንሸራትቱት ሴኩሪቲ የሚል ቦታ ይወስዳችኋል። ሴኩሪቲ የሚለውን ስትነኩት እንደምታዩት የሴኩሪቲ ሪኮሜንዴሽን እንዳለና በቢጫ እንደሆነ ያሳያቸዋል ከላይ ወርታች ዝቅ ስትሉ መሙላት ያሉባችሁ ማስተካከል ያሉባቸውን ሴቲንጎች እናገኛለን። አንደኛው ቱስቴፕ ቫሪፊኬሽን ነው። ቱስቴፕ ቫሪፊኬሽንን እንሞላለን። ቱስቴፕ ቫሪፊኬሽን በጣም ወሳኝ ነው፣ ለሞኔታይዜሽንም ወሳኝና መሞላት ግዴታ ያለበት ሴቲንግ ነው። ቱስቴፕ ቫሪፊኬሽኑን ለመሙላት ወደ ውስጥ ስንገባ ጌት ስታርትድ እንለዋለን። ፓስወርድ ይጠይቀናል። ፓስወርዴን አስገባለን። ፓስወርዴን አስገብቼ ኔክስት ለዋለው በመቀጠል ወደ እንደዚህ አይነት ገጽ ይወስደኛል። አፕል አይፎን ፎርቲን ፕሮ ይሄ ስልኬ ለ በተለያዩ ዲቫይሶች ላይ ስገባ የምፈቅድበት ስልክ ነው ማለት ነው። ከዛ ኮንቲኒው ለዋለው ስልክ ቁጥር እንዳስገባ ይጠይቀኛል። በቴክስት ሜሴጅ እና በፎን ኮል በቴክስት የሚለውን መርጣለሁ። ያለውትን የጀርመን ስለሆነ የጀርመን ስልክ ቁጥር አስገባለታለሁ ስልክ ቁጥሩን በአግባቡ ካስገባው በኋላ ከታች የሚመርጥላችሁን አማራጭ ቴክስት እና ፎን ኮል የሚለውን ቴክስት ላይ መሆኑን እርግጠኛ ሆኑ። ፎን ኮል ቢሆን ይደውሉላችኋል፣ ግን ቴክስት ሜሴጅን ሪኮመንድ አደርጋለሁ። ከዛ ሴንድ ስትሉት ኮድ በስልካችሁ ይልክላችኋል። ከላይ እንደምታየው ቴክስት ገብቶልኛል ስድስት ዲጂት ኮድ። ይህ ኮድ የሚያገለግለው ለአንድ ጊዜ ብቻ ነው። እሱን ኮድ አስገባለሁ እዚህ ቦታ ላይ ያን ኮድ አስገብቼ ኔክስት ለዋለሁ ከዛ በኋላ በመቀጠል ከታች ተርን ኦን ማለታችሁን እንዳትረሱ ተርን ኦን ታደርጉታላችሁ። ከቱ ስቴፕ ቫሪፊኬሽኑን ኦን አደረጋችሁ ማለት ነው። በኢሜይላችሁም ተርን ኦን እንዳደረጋችሁ ኖቲፊኬሽን ይደርሳቸዋል ከላይ እንደምታዩት። ነገር ግን ይሄ ቢጫ አልተቀየረም። የቱ ስቴፕ ቫሪፊኬሽኗ ግን ግሪን ሆናለች። የመጀመሪያውን ስቴፕ በስነ ስርዓቱ ተሞልቷል ማለት ነው። ቀጥሎ የሚቀሩ ነገሮች አሉ። እነሱን ደግሞ እያስተካከለን ቀጣዩን ስቴፕ እናያለን። ሁለተኛው ሪካቨሪ ፎን ነው። ሪኮቨሪ ፎን ነበር መሞላት ያለበት ነው። እሱንም እንሞላለን። በተቻለ አቅም በማይቆረጥ በማይጠፋ ስልክ ብታደርጉት አሪፍ ነው። አድ ሪኮቨሪ ፎን የሚለውን ትጫናላችሁ። ከዛ በኋላ ስልክ ቁጥራችሁን እንደተለመደው ታስገባላችሁ። እዚህ ላይ የሚገባው ስልክ ቁጥር ቅድም ለማለት እንደሞከርኩት ቢጠፋም እንኳን ደግመን ልናገኘው የምንችለው አይነት ስልክ ቁጥር ቢሆን ይመከራል። ከዛ ጌት ኮድ እንለዋለን። በተመሳሳይ ኮድ ይልካል። ይሄኛውንም የቅድሙን ኮድ እዚህ መልሳችሁ መጠቀም የለባችሁም። ለራሱ የሚልከው ኮድ ስለሆነ ማለት ነው፣ የተለያዩ ኮዶች ነው የሚልከው። ያንን ኮድ አስገብተን ቫሪፋይ እናደርገዋል። ቫሪፋይ ስናደርገው በዚህ መልኩ አስገብተውልናል። ኤዲት ማድረግ ከፈለግን ኤዲት ማድረግ ዲሌት አድርገን ሌላ ቁጥር መቀየር እንችላለን። እንደምታዩት ሁለት ነገሮችን አስተካክያለው። እንደምታዩት ግን ቢጫ ነው ስቲል በመጨረሻ የሚቀረኝን ሶስተኛውን ሪከቨሪ ኢሜይልን አስተካክላሉ። ወደታች አሁንም እንወርዳለን። ከታች እንደምታዩት ሪከቨሪ ፎንም ተሞልቷል፣ ቱስቴፕ ቫሪፊኬሽንም ተሞልቷል። ሪከቨሪ ኢሜይል ነው የሚቀረው። ሪከቨሪ ኢሜይልን እነካለው። ከዛ ፓስወርድ ይጠይቀናል። አንዳንድ የጠይቀንም ከጠየቃችሁ ግን ፓስወርዳችሁን አስገቡ። ፓስወርዳችሁን አስገብታችሁ ኔክስት ትሉታላችሁ። ፓስ ወዳችሁን አስገብታችሁ ኔክስት ትሉት። ሪካቨሪ ኢሜይል ማስገባት የምትፈልጉትን ኢሜይል እንድታስገቡ ይፈቅድላችኋል። እዚህ ጋር የምታስገቡት ኢሜይል ራሱ የኢሜይሉን ሳይሆን የሌላ ሰው ወይ ጓደኛ የወዳጅ ዘመዶቻችሁን ቢሆን ይመከራል። እኔ ሌላ ኢሜይል አድሬስ ተጠቅም ያለው እሱን አስገብቼ ኔክስት ትለዋለሁ። ኔክስት ትሉት ባስገባችሁት ኢሜል አድሬስ ኮዱን ይልክላችኋል። የራሳችሁን አስገብታችሁ ከሆነ ራሳችሁ ስልክ ላይ ታገኙታላችሁ። ቢሆን ግን የሚመከረው የሌላ ሰው ሪከቨሪ ኢሜይል ብታስገቡ መክራለሁ። እንደምታዩት ኢሜይል ውስጥ ኮዱ መጥቶልኛል። ያን ኮድ አስገባለሁ። ከዛ ቫሪፋይ አደረገዋለሁ። ቫሪፋይ እንዳደረጋችሁት ከታች ሪከቨሪ ኢሜይል ቫሪፋይድ ብሎ ከታች ኖቲፋይ ያደርጋችኋል። ጨረሳችሁ ማለት ነው። ሪከቨሪ ኢሜይል ማስገብተናል። ከዛ ባክ ብለን ወደ ኋላ ስንመለስ እንደምታዩት ሪከቨሪ ኢሜይል፣ ሪከቨሪ ፎን፣ ቱስቴፕ ቫሪፊኬሽን ሁሉ ነገር ተሟልቷል። እስቲ ከላይ ቀደም ቢጫ የነበረው ነገር አሁን ግሪን ሆኗል የሚለውን አብረን እኔ ወርታች ሳብ አድርገዋለሁ። እንደምታዩት ሴኪሪቲው ግሪን ሆኗል ማለት ነው ዩቱብ ቻናላችሁ ዩቱብ ኢሜይላችሁ በዚህ መልኩ ግሪን መሆን አለበት ያለበለዚያ ኢሜይል አድረሳችሁ አደጋ ላይ ነው ይህንን ሁልጊዜ በመሀል እየገባችሁ ቼክ አድርጉ በቀጣይ ቪዲዮዎች ደግሞ ባለፈው የከፈትነውን ዩትብ ቻናል እንዴት አድርገን ፕሮፌሽናል በሆነ ወይ ማስተካከል እንዳለብን ቀጣይ ቪዲዮዎችን አዘጋጅላችኋሉ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ሼር ማድረግ እንዳይረሳ በቀጣይ ቪዲዮ እስክንገናኝ ሰላም ሆኑልኝ አመሰግናለሁ